በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ፓስተር አለማየሁ ሙሉ ጌታ እባላለሁ። በጀርመን ሀገር በሽቱትጋርድ ከተማ በምትገኘው ጸጋ ወንጌላዊት ቤተክርስቲያን በመጋቢነት አገለግላለሁ። እንዲሁም በአውሮፓ ኢትዮጵያ ወንጌላውያን አብያተክርስቲያናት ህብረት በሰብሳቢነት አገለግላለሁ። ብዙዎቻችን በሶሻል ሚዲያዎች እንዳየነውና እንደሰማ ነው በምድራችን ስለሚደረገው አገራዊ ንስሃ የቤተ እምነት መሪዎች፣ እንዲሁም የአገራዊ ንስሃ አስተባባሪ ኮሚቴ አባላት አገልጋዮች ጥሪዎችንና መግለጫ እየሰጡ ይገኛሉ። ከኤፕሪል 14 እስከ ኤፕሪል 19 በሚኖረው አገራዊ ንስሃ። እንደዚሁም ደግሞ በቀጣዩ የሀገራዊ ንስሐ ፕሮግራሞች ላይ እኛም በተለይ ደግሞ በውጭ ሀገር የምንገኝ የወንጌላውያን አማኞች የንስሐው ጥሪ የእኛም ጥሪ እንደሆነ በመገንዘብ ለምድራችንም ካለን ሸክምና ፍቅር የተነሳ ሁላችንም በያለንበት በምንችለው ሁሉ የዚህ አገራዊ ንስሐ ተሳታፊዎች እንድንሆን እኔም ጥሪን ማቅረብ እፈልጋለሁ። ይህ የሀገራዊ ንስሐ ፕሮግራም በምድራችን ላይ እየሆነ ያለውን ክፉ ነገርና ሊሆን ያለውንም ሊመጣ ያለውን ክፉ ነገር አስወግዶ እግዚአብሔር ምድራችንን አስቦ ለምድራችን የሰላም፣ የደስታ፣ የበረከት ዘመን እንዲመጣ አስፈላጊውን ትብብር እንድናደርግ እግዚአብሔርን በመልእክቱ እንደተናገረን ራሳችንን በማዋረድ በእውነተኛ ልብ በአንድ ልብ በንስሐ በመቅረብ እግዚአብሔር ተቀባይነትን አግኝተን በእግዚአብሔር ዘንድ እግዚአብሔር ዘንበል ብሎልን የምድራችንን ፈውስ የምናይበት የንስሐ ጊዜ እንዲሆን የልብ ጸሎቴ ነው። ይህ ሀገራዊ ንስሐ እንደሚገባ ተከናውኖ በእግዚአብሔር ፊትም ሞገስና ተቀባይነትን አግኝቶ ለሀገራዊ ፈውስ፣ እርቅና ሰላም ምክንያት እንዲሆን ለምድራችንም በረከት ምክንያት እንዲሆን ሁላችንም በትጋት የድርሻችንን ኃላፊነት እንድንወጣ እግዚአብሔር አምላክ በመንፈሱ ይርዳን ያብርታንም እላለሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። እግዚአብሔር ምድራችንን ኢትዮጵያን ይባርክ። አመሰግናል